ጤና ይስጥልን፣ የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከልም የትግራዩ ጄኔራል ህወሓትን በመቃወም አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን ተናገሩ። እኔ የህወሓት ሚሊሻ አይደለውም ህወሓት ሊኖርም ላይኖርም ይችላል ጉዳይ ከህዝቡ ጋር ነው ብለዋለም ጄኔራሉ፣ ጦራቸው አፋርን ጨምሮ በተለያዩ የትግራይ አካባቢዎችም እንደሰፈረ ገልጸዋል። ጄኔራሉ ምን አሉ የሚለውን የምናስደምጣችሁ ይሆናል። የአማራ ክልል አርሶ አደሮች ማስጠንቀቂያ እየሰጡ ነው። በቀጣይ ዓመት የምርት ማነስ ሊኖር እንደሚችል ነው አርሶ አደሮቹ እያስጠነቀቁ የሚገኘው። በአማራ ክልል በቀጣይ ዓመት የምርት ማነስ ሊኖር ይችላል ሲሉ አርሶ አደሮቹ ማስጠንቀቂያ የሰጡት በምን ምክንያት ነው የሚለውን በዜናችን የምናስቃኛችሁ መረጃ ነው። ጋዜጠኛው በጸጥታ ኃይሎች መታሰሩ ተገልጿል። የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ታስሮ ወንበር ላይ እንዲያደር ከተደረገ በኋላ በማግስቱ ፍርድ ቤት ቀርቦ በአስራ አምስት ሺህ ብር ዋስ እንዲለቀቅ ቢወሰንለትም ፖሊስ ግን ለመልቀቅ ፍቃደኛ ለመሆኑ ተዘግቧል። ሌላኛው መረጃችን ነው። ውድ የአዲስ ኢንሳይደር ቤተሰቦች፣ እነዚህንና ሌሎችንም መረጃዎች በዜናችን አካተናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ ይሆናችሁም ቻናላችንን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ እንድትቀላቀሉን በአክብሮት ጋበዝን። መልካም ቆይታ ይሆነላችሁም። የትግራዩ ጄኔራል ህወሓትን በመቃወም አራት ክፍለ ጦር ያለው ሰራዊት አደራጅቻለሁ ብለዋል። ህወሓትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ ክልሎች ውስጥ አራት ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውን ተናግረዋል። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት እየገነቡ መሆናቸውን የጠቀሱት ብርጋዴር ጄኔራል ገብረ እግዚአብሔር አዲስ ነገር ለመፍጠር ወደ በረሃ ወርደናል፣ ከፓርቲ ነጻ የሆነ ኃይልም ለመፍጠር፣ ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀስን ነው ብለዋል። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ ም ጀምሮ መሆኑን አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር አስራ አምስት ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜ አስተዳደርን ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ናቸው ጀነራል ገብረ እግዚአብሔር በየነ። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነንና ሌሎች የሰራዊቱን ውሳኔውን የተቃወሙትን ማገዳቸው ይታወሳል። ጄኔራል ገብረ የመምህር እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሐዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለውም ሲሉ አክለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ ነው ጄኔራሉ የሚናገሩት። የተወሰዱ እርምጃዎችንም መቆ ማቸውን ገልጸዋል። መጀመሪያ ከኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ነው ግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻል አልሸከመውም ማለት ሰራዊቱ መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ ይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥልም የራሱ ጉዳይ ነው። እኔ የሚመለከተኝ የትግራይ ህዝብ ጉዳይ ነው ነው ያሉት። ለተቃውሟቸው ጠመንጃ ማንሳትን መምረጣቸውን በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጠረው፣ ሚሊሻነትን ደግሞ አልቀበልም የሚል ምላሽ ሰጥተዋል። ህወሓት ያለውን ካላደረግ ተጠፋለህ፣ መኖር አትችልም ከትግራይ ተጠፋለህ ያሉት ጀኔራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ ሞከረናል ብለዋል ማህተም መንጠቅ አያስፈልግም ማለት ያስቀጣል ወይ ጽህፈት ቤቶች በመዶሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል እንዴ ሲሉ ይጠይቃሉ እኛ የታገልነው በሰላም እንድንኖር ነው ያሉት ጄኔራሉ በሰላማዊ መንገድ በጽሁፍ ሞክረን ብዙ ጊዜ ሞከርናቸው እምቢ አሉ የመጨረሻ ሊያስሩን መሆኑን ስናውቀ ወጣን ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊትን እንደሚያጡት ላረጋግጥላቸው እፈልጋለሁ ሲሉ አስጠንቅቀዋል ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና ለመወሰኑንና ወደፊት እንደሚያሳውቁ ተናግረዋል። እስካሁን ሶስት አራት ግንባሮች አሉን ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የእኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው። ከፍቶት ነው ያለው። ለውጥ ይፈልጋል። ጊዜው የወጣቶች እንዲሆን የሚፈልገው እንዲማር እንዲለወጥ ይፈልጋል። የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታ እና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት ከኛ ጋር ነው ብዙዎችንን በማለት ተናግረዋል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ነው ያሉት። መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጀነራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም። ቸግረውን ነበረም እዚህ አካባቢ ያሉት አካላት ስለተቸገርን እዚህ እንደራጁ ሰዎቹይ እንሰብሰበው ብለን ጠየቅናቸው፣ ተሰባሰቡ አሉን። ይህ እኮ ትልቅ ነገር አይደለም ትግራይ ጫፍ ነው ያለነው ፍቃድ መጠየቅ የለብንም ብለዋል። አራት ግንባር እንዳላቸው የሚጠቅሱት ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚህ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ጊዜ አስተዳደር የሆኑት ሌትናንት ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውን እና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለም እናንተ ደገፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለው ማሳወቃቸውን ተናግረዋል። ጥር 15 2017 ዓመተ ምህረት የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆነ ተጠይቀውም ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩን እና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሚሆን የተጠየቁት ጀነራሉ አሰላለፋችን ከህዝብ ጋር ነው እነርሱ ማለትም የህወሓት አመራሮችን ማለታቸው ነው ከጌቶቻቸው ጋር ሊሄዱ ይችላሉ። እኛ ግን ከህዝብ ጋር ነው የምንቀረው፣ ብለዋል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ በፀጥታ ኃይሎች ቁጥጥር ስር መዋሉ ተነግሯል። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች በቁጥጥር ስር መዋሉ ነው የተገለጸው። በሀቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ አንድ ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋሉ ተገልጿል። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች ቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሀቅ ሚዲያና ኮሚዩኒኬሽን አስታውቋል። ተስፋለም እሁድ ሌሊት እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ ካደረ በኋላ ትላንት ቄር አካባቢ ወደሚገኝ የፖሊስ መምሪያ መዞሩን ድርጅቱ ገልጿል። ተስፋለም ዛሬ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርቦ በአስራ አምስት ሺህ ብር ዋስትና እንዲፈታ ተወስኖለት እንደነበር የጠቀሰው ድርጅቱ ሆኖም መርማሪ ፖሊስ ይግባኝ ይጠይቃሉ በማለቱም ሳይፈታው እንደቀረ ጠቅሷል። ተስፋለም ለእስር የተዳረገው ሀሰተኛ መረጃ በማሰራጨት ወንጀል ተጠርጥሮ እንደሆነ ያመለከተው ድርጅቱ የዋና አዘጋጁ እስር በኢትዮጵያ ኢንሳይደር ስራዎች ላይ ከፍተኛ ተጽዕኖ እንደሚያሳድር በመግለጽ በአስቸኳይ ተፈቶ ወደ ስራው እንዲመለስም ጥሪ አድርጓል። በአማራ ክልል የማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል አርሶ አደሮች ተናገሩ። የአማራ ክልል ግብርና ቢሮ በዓለም ደረጃ የማዳበሪያ ዋጋ በመጨመሩ መንግስት ድጎማ አድርጓል ይላልም። የማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ዋና ዋና የምግብ እህሎች ላይ መረቱ እንደሚችሉ ነው አርሶ አደሮች እየተናገሩ ያሉት። እንደ አርሶ አደሮች ከሆነም የዚህ አመት የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ጨምሯል። አስተያየታቸውን ለዶች ቬሌ ከሰጡ አርሶአደሮች መካከል በሰሜን ጎጃም ዞን የአቸፈር ወረዳ አርሶአደር አንዱ ናቸው። እንደ አርሶ አደሩ ከሆነም ከዚህ ቀደም እስከ ስምንት ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶአደር አሁን ባለው የዋጋ ጭማሪ መሰረት ከሁለት ኩንታል በላይ መግዛት አልቻለም። ስለሆነም የእርሻ ማሳዎች ያለ ጥቅም እየቀሩ ነው ብለዋል። አርሶአደሩ ብዙም ለምግብ አገልግሎት የማይውለውንና ማዳበሪያ የማያስፈልገውን ግብጦ የተባለ የእህል አይነትን ለመዝራት እየተገደደ እንደሆነም ገልጸዋል። በሌላ በኩል የምስራቅ ጎጃም ዞን አርሶአደር የማ ማዳበሪያ እጥረት እንደሌለ ገልጸው ነገር ግን ዋጋው በከፍተኛ ሁኔታ በመጨመሩ ምክንያትም ማሳዎች ጦም ሊያድሩ እንደሚችሉ ነው የሚገልጹት። የማዳበሪያ ዋጋ እንዲቀንስ ለሚመለከታቸው አካላት ጥያቄ ቢያቀርቡም አጥጋቢ ምላሽ ባለማግኘታቸው ሁሉንም ማሳ ማዳረስ ባያስችልም የተወሰነ ማዳበሪያ በውድ ዋጋ መግዛታቸውን ተናግረዋል። 50 ኪሎ ማዳበሪያ ባለፈው ዓመት አንድ ሺህ ስድስት መቶ ብር ይሸጥ እንደነበረ የገለጹት በዋግ ምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደር ሲሆኑ በዚህ ዓመት በተመሳሳይ መጠን ያለው ማዳበሪያ በ3800 እየተሸጠ ነው ብለዋል። ይህ ደግሞ አርሶ አደሩን እንዳማረረው ነው የገለጹት። ከምዕራብ ጎጃም ለዘገባው አስተያየታቸውን የተናገሩ ሌላ አርሶ አደር የማዳበሪያ ዋጋ አርሶ አደሩን በሙሉ አቅሙ ወደ ግብርና ስራው እንዳይገባ አድርጎታል ብለዋል። በማዳበሪያ ሰበብ ሌሎች ተጨማሪ ክፍያዎች ከፍላጎታችን ውጭ እንጠየቃለን፣ ለምን ብለን ስንጠይቅም እንንገራገራለን ሲሉ ነው የተናገሩት። የማዳበሪያ ዋጋ በራሱ በከፍተኛ ሁኔታ ጨምሮ ሳለ የተለያዩ ሰበቦችን እየፈለጉ የአንዱን ኩንታል ዋጋ እስከ አስር ሺህ ብር አድርሰውታል ሲሉም ገልጸዋል። የክልሉ መንግስት ግን 82 ቢሊዮን ብር የማዳበሪያ ዋጋ ድጎማ አድርግ ያሉ ይላል በምክትል ርዕሰ መስተዳድር ማድረግ የገጠር ክላስተር ልማት አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ የማዳበሪያ ዋጋ ከዶላር ዋጋ ማደግ ጋር ተያይዞ ጨምሯል ብለዋል። በዚህም ምክንያት የአንድ ኩንታል ማዳበሪያ ዋጋ አስራ ሁለት ሺህ ስድስት መቶ ብር እንደሚደርስ ነው የሚናገሩት። ሆኖም ክልሉ በአንድ ማዳበሪያ የሦስት ሺህ ስድስት መቶ ብር ድጎማ በማድረጉ የአንድ ኩንታል ማዳበሪያ ዋጋ ከስምንት ሺህ ብር እንዳይበልጥ ተደርጓል ሲሉ ገልጸዋል። በአጠቃላይ የአማራ ክልል ሰማንያ ሁለት ቢሊዮን ብር የማዳበሪያ ድጎማ ማድረጉንም ነው የሚገልጹት። የማዳበሪያ ዋጋ ከቦታ ቦታ መጠነኛ ዋጋ ልዩነት እንዳለው ጠቅሰው ይህም ራቅ ወዳሉ አካባቢዎች የነዳጅና ሌሎች ወጪዎች ስለሚኖሩ ነው ብለዋል። ሌሎች ክፍያዎች ከማዳበሪያ ጋር ተጣምረው መቅረባቸው ትክክል አለመሆኑ ስለታመነበት የአንድ ቀር አቅጣጫ ተቀምጧል ይላሉ ዶክተር ድረስ። አርሶ አደሩ ግብር መክፈል ግን ይገባዋል ሲሉ አሳስበዋል። ክልሉም 9 ሚሊዮን ኩንታል ሚጠጋ ማዳበሪያ እንደሚያስገባ የገለጹት ዶክተር ድረስ 3.5 ሚሊዮን ኩንታል የሚሆነው ወደ አርሶ አደሩ እጅ ገብቷል ብለዋል። የአማራ ክልል ባለፈው ዓመት 170 ሚሊዮን ኩንታል ምርት የሰበሰበ ሲሆን በ2017ና 2018 ዓ ምት ደግሞ 187 ሚሊዮን ኩንታል ምርት ለማምረት መታቀዱ ታውቋል። ይላል የዶች ቬሌ ዘገባ። የአዲስ ኢንሳይደር ተከታታዮች ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን።